ዳጣ ድራማ ክፍል ዘጠኝ ተለቀቀ። ዳጣ በጣም እየተሰቃየች ነው። አቶ ተረቼ ወደ ሌላ ክፍለ ሀገር ለስራ እንደሄደ አቢጊ የዳጣን የዲኤንኤ ውጤት አምጥታ ለእናቷ ለወይዘሮ ማርታ ሰጠቻት። ወይዘሮ ማርታ አቢጌን አንቋ ልትገላት ነበረ። አቢጌ ደህና ልጅ ብትመስልም ግን በጣም ታይንኮለኛ ነች። እንደዚሁም ለእናቷ ለወይዘሮ ማርታ እናቴ የሆነ ነገር አደርግልሻለሁ ብዬሽ አልነበረ? ይሄው ይሄ እንግዲህ የዲኤንኤ ውጤት ነው። አባቴን ከአባቴና ከዳጣ ሳአር ጸጉር ወስቼ ዲኤንኤ አሰርቻለሁ ስትናት፣ ማርታም በጣም ተናዳ ልጅ እንዴት በዝን በልኩ ነው ያሳደግኳት ብላ፣ አንቺ ባለጌ ስለ ትዳር ምንትን የምታቂው ነገር አለሽ? ማንግቤ አለሽ? እኔ እንኳን ደፍሬ ያላደረግኩትን ነገር እንዴት እንደዚህ ታደርግ ያለሽ? ብላ ስትመታት እንግዲህ አብጌም ካሌብን ትጣራለች። ካሌብ ድረስልኝ እያለች ትጣራለች ማለት ነው። ዳጣ ምንም አልገባትም። ዳጣ ውሃንና ምጥንን ቤት አጸዳቻቸው። ሰላምን እጌዟት ብላ እንግዲህ ቤት አጸዳቻቸው፣ እንጫወት ብላ ውሃ በጣም ደስ የምትል ልጅ ናት እና ካሌብ ምን መሆን ነው የምትፈልገው ስላት እኔ ሰው መሆን ነው የምፈልገው ትላለች። ዳጣም ምንድን መሆን ነው የምትፈልጊው ስላት አይ እኔ እስካሁን ምን መሆን እንደምፈልግ አላቅም፣ ግን ውሃ ሰው መሆን ነው የምፈልገው ስላለች እኔም ሰው ነው የሚሆነው ትላለች። አሰላሙ አሌይኩም ወረህመቱላሂ ወበረከቱ ውድና የተከብራችሁ የዳጣ የሩቅ ተስፋ ዩቲብ ቻናል ተከታታዮች በሙሉ እንደማችልን ዳጣ ድራማ ክፍል ዘጠኝ ይዘን መተናል። እንግዲህ ቪዲዮ ላይክ ሸር እያደረጋችሁ ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ ድራማ በጣም ደስ የሚል ድራማ ነው። አቶ ደረጀ ስለ ዳጣ ይታወቅብኛል አይታወቅብኝም እያለ እየተጨነቀ ነው። ወይዘሮ ማርታም ደረጀ ጋራ አልጋቸው ላይ ገደም እንዳሉ ደሬ እኔ የምለው አንድ ነገር ጠይቀ ነበር ትለዋለች። ምና ምንድን ነው ስላት ዲ ኤን ኤ ምርመራ የሚደረግበት ሆስፒታል የት ነው ብለስ ጠይቀው አቶ ደረጀም ደንግጦ ምን ያደርግልሻል? ለምንድን ነው ብለው ሲላት፣ አይ ለምንም ይሁን ለምን ምን ቸገረ? እኔ ንገረኝ ነው ያልኩህ፣ ፈልግ የሆኑ ትለዋለች። እንግዲህ ወይዘሮ ማርታም በተወሰነ መልኩ ተጠራጥራለች፣ ዳጣ የአቶ ደረጀ ልጅ ናት እንደ የሚለው ነገር። ግን እንደ አብጌ ቆረጥ ብላ ምርመራ ለማድረግ አልወሰነችም። እንደዚህ ስትለው አቶ ደረጀ ለምንድን ነው ሲላት በቃ ፈልጌው ነበር እንደውም ተው ልተኛ ነው ስትለው፣ አቶ ደረጀ እንዴ ማርተኝ መሆናሽ ነው? የሰውን ልብ ሰቅለሽ የምትተኝ ለምን ፈልጌሽ ሆኖ ነው እኮ እያልኩሽ ሲላት፣ ምነው የሸሸከኝ ነገር አለ? እንደ ደነገጥክ ሳ ስለ ዲኤንኤ የምርመራ ቦታው ስጠይቀው ለምንድን ነው የደነገጥከው? ምን ያደረከው ነገር አለ? ምን የምትደብቀኝ ነገር አለ? እያለች ስጠይቀው፣ አይ እኔማ እነግርሻለሁኝ ምንም የደበቅኩሽ ነገር የለም ይላታል። በቃ እንደዛ ከሆነ ንገረኛ ስትለው በቃ አሁን ልጆቹ ይሰሙና ልጆቹ ሰምተውን ስንነጋገር እንዳይረበሹ እንተኛ ይልና ተያይዘ ይተኛሉ። ተደረች ተኝቶ እንቅልፍ አልወሰደውም። በሁኑ ምን አስባ ነው እያለ እንትን እያለ እንደዚሁ ማርታ ደግሞ ወይዘሮ ማርታ ምን ሆና ይሆን ምንድን ነው ለምንድን ነው እያለ ሁሉም ሀሳብ ገብተዋል። ዳጣን እንግዲህ አቢጊ ፀጉሯ ስታበጥር አብራ ተከትላ ገብታ ማበጠሪያሽን ስጭኝ ትላታለች። ዳጣ አላጠቁትኝም ምን ያደርግልሻለሁ? ስትላት በቃ ፈልጌው ነው ስጭኝ፣ እኔ ፀጉሬን የላበጥርበት ነው ስትላት አላጠቁትም እኮ ስትላት ዳጣ አብዬን ችግር የለውም ትላታለች። እና ዳጣ አይቴ በጣም ወድሻለሁኝ ትላታለች። እና በጣም ተወደድሽኝ፣ ማበጠሪያሽን ስጭኛ ትላታለች። እንዴ አንቺ እኮ አይደለሽም እወድሻለሁ ያልሽኝ ይህን እወድሻለሁኝ ያልኩሽ ትላታለች። ዳጣም አብጌል አብጌል መለስ ብላ እየተጨመላለቀች እኔ እወድሻለሁ ትላታለች። ዳጣም የእውነቷን መስሏት ማበጠሪያውን ስትሰጣት አብጌል በኪስ ጠቅልላ ይዛ ሄዳ የዲኤንኤ ምርመራ እንድታደርግ ትጠይቀዋለች። እንግዲህ ሰላምዬ በጣም ደስ የምትል ልጅ ነች ማለት ነው በጣም ደስ የምትል ልጅ ነች። ሰላም ከዳጣ ጋር ያላት ግንኙነት በጣም ደስ ይላል። ዳጣ እናቷን አታውቃትም። አቶ ሰለሞን አቶ ደረጀ ዳጣን ከቤት ሰራተኛቸው እንደወለዳትና ሌላ ሀገር ስትኖር እንዲሁም ይዟት እንደመጣ ነው የሚያውቁት እኔ የምለው ወይዘሮ ማርታ አብጌ የአቶ ደረጀ ልጅ አይደለችም ቢል እና መሆኗንና አለመሆኗን ትጠራጠር ይሆን? ለምንድ ነው የዲኤንኤ ምርመራ ታስራ የነበረው? እንደዚሁም ደግሞ አብጌ የዲኤንኤ ውጤቱን አምጥታ ስትሰጣት፣ አንቺ ባለኪ እንዴት እንደዚህ ታደርጊያለሽ? ትዳሬን ተበጠበጣለች፣ እንደ ደረጀ እንኳን ያልጠረጠረኝን ብላ ትላታለች። እና ምናልባት አብጌ የአቶ ደረጀ ልጅ አትሆን ይሆን የሚለው የእኔ ጥያቄ ነው። እናንተስ ምን ይመስላቸዋል? አብጌ እውነት የአቶ ደረጀ ልጅ ናት? አብጌ ካሊብን በጣም ተወደዋለች። ዳጣም ግን አትወደውም። ዳጣ ካሌብን የምታየው እንደ ጓደኛዋ ና ካሌብ ደግሞ በጣም ይወዳታል። ካሊቦን ላገናኝሽ እንዴ እያለች ስትላት ነበረ። ዳጣ ግን ከካሊብ ርቅ ያለሁኝ እኮ ስትላት ለአብቄ ታዳሪ ምን አገባኝ እያለች ነበር። አብጌ በጎን ካሊብን ምግብ ካልጋበዝከኝ እያለች ስታስጨንቀው ነበረ። አቶ ደረጀ እንግዲህ ካሊብን ልጄ እስኪ ውሀን አንዳውም ከልልኝ ልጅ አድርግልኝ እያለው ነበረ። አቶ ደረጀ በጣም ጠርጥሯል። እየሰጋን ያለው ውሃ እንደ ማንኛውም ሰው ስላልሆነ አስተሳሰቧ እንደ ህጻሌ ስለሆነ የምታስበው የሆነ በቤተሰባቸው መካከል ችግር ቢፈጠር ትቆዳብኛለች የሚለው አሳስቦታል አቶ ደረጀን። እንግዲህ ውሃ በጣም ደስ የምትል ልጅ ነች። ሁሉንም ነገር አድርገ የተባለችውን ታደርጋለች። ግን ደግሞ ብለውኝ ነው ብለውኝ ነው የምትላትም ነገር ታስተቀኛለች። አንዳንድ ጊዜ ልጅነት አይደል፣ በልጅነታችን ምን አደረጋችሁ እየተባልን ስንጠየቅ እንደዚህ አደረጉ እንደዚህ አደረግን እንነበረ እና እንደዚህ እርጎ አርጉ ተብለን ነው እንነበረ። ለማንኛውም ውሃ በጣም ደስ የምትል ልጅ ነች። ምጥንም እንደዚሁ ዳጣ ሰላምዬን ጸጉሬን ስሪኝ ትላታለች። ሰላምዬ ለምንድን ነው ጸጉርሽን የምትሰሪ ስትላት በቃ ደስ ስለሚለኝ ነው ትላታለች። ዳጣ ፀውራን ተሰርታ ተበቃች በኋላ ሰላም እየበጋ ፈችልኝ ትላታለች። እና ሰላምም እንዴት ለምን አሁን አርፈ ሰራ ይችላል እኔ እኮ እንደዚ አልወድም ትላታለች። ዳጣ እኔ እኮ እንደዚህ እንድትሰርኝ የምፈልገው ሰርሽ ገብቼ ቁጭ ስል ደስ ስለሚለኝ ነው እናቴን ስለምትመስለኝ ነው ስትላት፣ ሰላም ዳጣ እናትሽ ናት አታውቂያትም እንዴት ትላታለች። ዳጣ ም አቶ ደረጀ ለእናትሽ ምንም ነገር እንዳትናገሪ ብሎ ስላስጠነቀቃት፣ አይ ምንም አላቅም፣ ግን አንቺን ትመስል ነበር አንቺን ታክል ነበር አይደለም? ትላታለች ሰላምየም አሁን አታቅም ስለ እናትሽ ብላ ስትጠይቃት፣ ዳጣም የአባቷን ካለ ለማድረፍ ብላ በቃ ፍችልኝ ሰላም ስትላት፣ ሰላምም ጸግሯን ከፈታችላት በኋላ በቃ እንደዚ ነው የሚያምርብሽ ትላታለች እና ሰላም እዬ እኔ ስራ ብመጣ ስራ ትዳብሽንኛ ባል ሰራሽ እኮ ችግር የለውም። እንደዚህ ነው የሚያምርብሽ እና ስራ በሌለኝ ሰዓት ከመጣሽ ጸጉርሽ ልዳብስልሻለኝ ትላታለች። ዳጣም ደስ ይላት እና ውሀንና መጠን ትሰበስብ እና ጨዋታ ጨዋታ ልትጫወት ትላቸዋለች። ጨዋታ ሲጫወቱ በዛ ቁጥር ታስጠራቸው ና በቃ ጨዋታው ከከሰራቸው የማዛችን ሁሉ ትሰራላችሁ ትላቸዋለች። ዳጣ ምንም ባትማርም እንኳን ብዙ ነገሮችን ታውቃለች እና ዳጣ ምጥንን እና ውሃን ቤቱን ታጸዳቸዋለች የሰላምን ቤት። ሰላምዬ ለምንድን ነው ያጸደሻቸው? ስትላት እነዚህ ያቆሻሻሉ፣ እንጂ ግን እኮ ህጻኖች ናቸው ስትላት፣ ባክሽን እኮ በዞች ናቸው ምን ያደርጋሉ፣ ጌዞች እኮ ብዬ ነው ስትላት ሰላምዬን፣ ዳጣ ሰላምዬ አይ እነዚህ ኮ ግና ልጆች ናቸው የብስ ያቆሸሹታለች ምን ያጸዱልኛል ትላታለች። እንዳጣ በክሽታያቸው ያጽዱ ልጆችማ አይደል ነው ትላታለች። እንደዚህ እየተባባሉ ደስ ይላል። በኳን ደግሞ አብጌ ካሌብን ምግብ ካልገበስኩ ብላ ምግብ ቤት ከሄደች በኋላ ስለ ዳጣ ያወራሉ፣ እና ዳጣ መጥፎ ልጅ ናት፣ ስለሷ ብዙ ነገር የማታውቀው ነገር አለ ስትለው ካሌብም አንቺ በዙሪያሽ ያለው ሰው አታምኒም፣ ለምንድን ነው ዳጣን ክፉ አድርገሽ የምታያት? ሲላት ዳጣ አስመሳይ ልጅ ናት። የእሷን ካልጥላችኋለሁ ማታ ሁሉንም ታውቃላችሁ ሲላት ካሌብ ምን ልታደርግ ያሰበች ነው ዳጣን ምንም ነገር እንዳታደርግያት፣ ዳጣ የምታውቀው ነገር የላትም ሚስኪን ልጅ ናት ይላታል። እንግዲህ አብጌም አ ሚስኪን ልጅ ናት ሁላችሁም ለሷ ነው የምታገዙ ስትለው ማን ማነት ሲላት ካሌብ አንተም፣ አባዬም፣ እማዬም፣ ሞሃም ሁላችሁም እሷ ትክክል ናት ነው የምትሉት ስትለው እሷ ትክክልናት ሁላችንም እሷ ትክክልናት የምንል ከሆነ አንቺ ትንሽ የተሳሳትሽው ማለት ነው ይላታል ካሌብ። ካሌብንም አይ እንደዛ ማለት አይደለም፣ የእሷን ጉድ ማታ አገልጥልሃለሁ፣ ለማንኛውም አንተ ተማሪ ስለሆንክ እኔ የምግቡን ከፍላለሁኝ ትለውና እሺ ይባባሉና ይለያያሉ። ካሌብም ጋሻ ምጣልኝ ያለውን መጽሐፍ ሊያመጣል ይሄዳል። ዳጣ ከቤት ተቀምጣ ከነ ሰላምዬ ጋር እና ከውሃ ከምጥን ጋር ቁጭ ብላ እየተጫወተች እያወራች እንዲህ አለ። እንግዲህ አብጌ የዲኤንኤ ምርመራውን ይዛ ወደ ወይዘሮ ማርታ ዘንዳ ትሄዳለች። ወይዘሮ ማርታ ዘንዳ ስትሄድ፣ አብጌ ትንቀጠቀጣለች። ምን ሆነሽ ነው ስትላት፣ አይ ምንም አይደለም የምነግርሽ ነገር አለኝ እማዬ ትላት። እማዬ ታውቂያለሽ አይደል አንድ ነገር ይዤ ካጨረስኩኝ እንደማልተወ ስትላት፣ እንግዲህ ወይዘሮ ማርታ ይህን የልጅ መሆንሽ ነው። ሰሞኑን እየከሳሽብኝ ነው ይሄ ምን ማለት ነው? ምንድነው የሚያሳስብሽ ነገር ስትራት ማየ የሆነ ነገር ራሳይሽ ነበር። አትቆጭኝ የማይደለ ስትራት፣ ወይዘሮ ማርታ ምንድነው፣ ምንድነው ያደረሽው? ንገሪኝ፣ በቃ በጭር ምንድን ነው ስትራት፣ አይ ይሄ እንደዚህ ነው፣ ይሄ በቃ የዲኤንኤ ውጤት ነው ስትራት፣ ወይዘሮ ማርታ ምን ምንድነው ያሽው አንቺ፣ ትርከሽ እርኩ ብላ ከተቀመጠች ነሳና አብጌን ዳ እንቀርዳት ትይዛታለች። በቃ እማዬ ይሄ ዳጣንና አባቴን ጸጉር ወስጄ ዲኤንኤ ነው ያስመረመርኩት። ታውቂያለሽ እኔ ዳጣን አልወዳትም፣ ከዚ ከቤት እንድትወጣ እፈልጋለሁኝ ትላታለች። ወይዘሮ ማርታም አንቺ ስዳደግ ባለጌ እኔ እንደዚህ አድርጌ ነው እንደ እያሳደግኩች በማለት ዳጣን እንደዚህ እንድታደርግ ያለሽ ብላ አብጌን ትመታታለች። ካሊብ እያለች ስትጣራ ካሊብ ርጦ ያድናታል። ቀጣይ ድራማ ምን የሚሆን ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የካሊብ የዲ ኤን ኤ ውጤቱን ተከፍተው የሆነ ወይዘሮ ዘሮ ማርታ ወይስ አከፍተው